ዛሬ ደግሞ በጣም ቀላል ቆንጆ የሆነ ለየት ያለ የሎሚ ኬክ አሰራር ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። በጣም ቆንጆ ልስልስ ያለ ለየት ያለ ነው። ቪዲዮውን እስከ መጨረሻው ይዩት። በጣም በጣም ቆንጆ ጣፋጭ የሆነ ነው የሎሚ ኬክ ነው ያመጣሁላችሁ። የእውነት በጣም ቀላል ነው። ሰርታችሁ ሞክሩት። ለቤት ያደሱናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ቁጥር ስራ ናምሳለን እሽ፣ ውዶች የዛሬው ኬክ ለየት የሚያደርገው ምንድነው? ሎሚው ከነግሽሩ ነው የምጠቀመው። አጥቤዋለሁ በደንብ አድርጌ አጥቤ አድርቄዋለሁኝ። እንደዚህ እንደምታዩት በደንብ አድርጌ ቆራርጠዋለሁ። ሁለት ከፍ ከፍ ያለ ሎሚ የተጠቀምኩት። ቤታችሁ ያለውን ሎሚ መጠቀም ትችላላችሁ። ከፈለጋችሁ አክዳር መጠቀም ትችላላችሁ። ወይም ደግሞ አረንጓዴው ሎሚ ቤታችሁ ያለውን ብቻ ሎሚ ሁለት ሎሚ እንደዚህ በደንብ አድርጌ ከትፈዋለው። ከውስጥ ስትከትፉ ፍሬውን አውጡት። ፍሬውን ከጨመራችሁት ይማረራል። ፍሬ እንዳትጨምሩበት፣ ፍሬውን አውጡት። የኔ ፍሬ የለውም። ሶስት እንቁላል ያስፈልገናል። ሶስቱን እንቁላል ከፍሪጅ ቢያንስ ለግማይ ሳጣጥቼ ውጭ ላይ አቆይቼዋለሁኝ ማለት ነው። አንድ ኩብ ስኳር ያስፈልገኛል። አንድ ኩብ ዘይት እንዲሁም ደግሞ ቫኒሊያ ያስፈልገናል ማለት ነው። ይህም በደንብ አድርጌ እንፈጫለን አብረን ካላችሁ፣ በብላንደር ብትፈጩት የተሻለ ነው። ብላንደሩ ምክንያቱም ክድን አድርጋችሁ በ አይፈናጠርባቸው ምንም አይልባቸውም። ስለዚህ እቃይን ያንሳይ ስለነበረ ወደ ሌላ ቃቀያ ይቀየርኩት። ለመፍጨት አልተመቸኝም እና በዚህ በተለቁ በደንብ አድርጌ እፈጨዋለሁኝ። ግን እንደነገርኳችሁ ብላንደር ካላችሁ በጣም በጣም ቆንጆ ነው። ይህን ለመፍጨት እኔ ትንሽ ሎሚውን ከፍ ከፍ አድርገው ስለነበረ ትንሽ ቆይቻለሁ እና ሎሚውን ስትከትፉ እናንተ ዲቅቅ አድርጎ ትላችኋለሁ ውዶቼ። በዚህ መልኩ በደንብ አድርጌ ፈጭቸዋለሁ። እንደምታዩት በጣም በጣም ነው የሚፈናጠረው። በእንደዚህ አይነት እንትን መምቻ አትምቱት፣ በሌላ በላቅ ወይ ደግሞ ብላንደር ካላችሁ በሱ ፍጩ ትላችኋለሁ። ይቼ በጣም በጣም ቆኛ ጥብጥብ ነው የምታደረገላችሁ ስፔቱላ በተለይ ለሀገራችን በጣም በጣም ቆንጆ ናት። በጣም መወዳት። በዚህ መልኩ በደንብ አድርገን ካዘጋጀን በኋላ ዶቄታችንን እንጨምራለን። አንድ ኩብ ከግማሽ እኔ መለኪያ ያለኝ አንድ ኩብ ከግማሽ ዶቄት ተጨምራለን። ዶቄታችሁ መነፋት አለበት። ማንኛውንም ኬክ በምትሰሩበት ሰዓት ዶቄታችሁን ንፉት ውዶችዬ፣ ለምን ካልነፈነው ነው፣ አንዳንድ ጊዜ የቋቋ ነው ምንድነው የሚባለው፣ ብቻ ይገኛል እንት ላይ ማለት ነው። አንድ የሾርባ የሻይ ማንኪያ አይሚን የሻይ ማንኪያ ፔኪንግ ፓውደር ትጨምሩበታላችሁ። አንድ የሻይ ማንኪያ መለያን በደንብ ሙሉት፣ ተረጋችሁ ትጨምራላችሁ። ጨው ትንሽ ትጨምራላችሁ። በደንብ አድርገን እንደዚህ እናዋህደዋለን። ሽታ? የእውነት ነው የምላቸው አጠይቅ በተለይ ሎሚ የምትወዱ በስ በጣም በጣም ቆንጆ ነው። እንደዚህ በስፌቱ ላይ በደንብ አድርጌ አዋህደዋለሁኝ። እንደዚህ እያደረገን ቆንጆ ሆኗል። እንደምታዩት አሪፍ የሆነ አሪፍ ነው። አልቃዋሙ እንደምታዩት በጣም ቆንጆ ነው። ሳናችንን እናዘጋጃለን። ዛሬ የጋገርኩባት ሳናችን ትመስላለች ዶቄት እንትን ከታች ዘይት ቀባታለሁ። ከላይ ዶቄት ጨምርበታለሁ። እንደዚህ ካዘጋጀ በኋላ ያዘጋጀነውን ሊጥ እንጨምራለን ማለት ነው። በጣም በጣም ቀላል ነው። በቃ አምስት ደቂቃ አምስት ደቂቃ እራሱ አያቆያችሁም ይሄን ለመስራት ማለት ነው። ካዘገጃጃችሁት ሁሉን ነገር በጣም ቀላል ነው። በተለይ ሎሚ የምትወዱ ከፈለጋችሁት ጋር መመገብ ትችላላችሁ። ከሻይ ጋር ጣዕሙ የእውነት በጣም በጣም ቆንጆ ነው። በጣም አሪፍ ነው። እንደዚህ አድርጌ ያዘጋጀዋለሁኝ። እንደዚህ አየሩ እናወጣለን። ከውስጥ አየር ካለው እናወጣዋለን። መሀል ለመሀል እንትንለዋለሁኝ። በዚህ መልኩ እንደዚህ መሀሉን እንከፍተዋለን ማለት ነው። እንደዚህ ከከፈታችሁት ላይ ዘይት ትንሽ ልክ በዚሁ ሁለት የሻይ ማንኪያ የሚሆን ዘይት ጠብ ማድረግ ትችላላችሁ። እኩል በእኩል አድርጋችሁ መሀል ለመሀል ማለት ነው። በጣም ቆንጆ ልስ ልስ ይላል። በዚህ መልኩ እኔ በመቶ አርባ ዲግሪ ሴልሲየስ ለ አርባ አምስት ደቂቃ ነው የቆየሁት። እንደምታዩት ከላይም ከታችም በጣም ቆንጆ አሪፍ ሆኖ በስሎልኛል። ሽታው አጣይቁኝ ቤቱ ሙሉ ሎሚ ሎሚ ነው የሚሸታው፣ እና በጣም ነው የሚጣፍጠው። መብሰልና ለመብሰሉ እንደዚህ እስቲክንን ስታስገቡ ምንም አይነት ከውስጥ ያልበሰለ ነገር አይወጣም። አሪፍ ሆኖ ነው የሚወጣላችሁ ማለት ነው። እና በጣም ቆንጆ ነው፣ በጣም አሪፍ ነው። ሞክሩት፣ ውደት እየተወዱታላችሁ። ይህንን ይመስላል። እናንተ በዚህ መልኩ አዘጋጅታችሁ ትንሽ እስኪበር ድረስ ጠብቀውና እንከፍተዋለን ማለት ነው። እንገለብጠዋለን። የእውነት ልስ ልስ ማለቱ እኔ አላመንኩም። የእውነት ነው የምላቸው አላመንኩም። መስላል ከታች እንደምታዩት በጣም ቆንጆ አሪፍ ሆኖ በስሎልኛ። ብራውን ከለሩ ራሱ በጣም ቆንጆ ሆኗል። እንደምትወዱት ተስፋ አድርጋለሁ። ከፈለጋችሁ በሻይ መመገብ ትችላላችሁ። ከፈለጋችሁ ደግሞ ዝም ብላችሁም በቡና አድርጋችሁ መመገብ ትችላላችሁ። እኔ ከላይ ሶስ አዘጋጅቼለት አለሁኝ። ይሄ ሶስ ከአሁን ቀደም አዘጋጅቼዋለሁኝ፣ እዛ ላይ መመልከት ትችላላችሁ። ከፈለጋችሁ ደግሞ ሰራላችኋለሁ፣ ብቻውን እራሱን የቻለ ማለት ነው። ግን ሎሚ ሎሚ ኬክ የሰራሁት አለና እሱ ላይ ሰርቼዋለሁኝ መመልከት ትችላላችሁ። ይሄንን እኔ እንደ መኪያ ስጠቀምኩት፣ ይሄን ማለፍ ትችላላችሁ። ይሄን ፓርት ከላይ ያለውን ማለት ነው፣ ሶስም ማለፍ ትችላላችሁ። እንደ እናንተ ፍላጎት ነው። ግን ደግሞ ሶስ እናዘጋጃለን ካላችሁ በጣም ቀላል ነው። አዘገጃጀቱን ከፈለጋችሁ በሌላ ቪዲዮ እመጣለሁ። ግን ደግሞ የሰራሁትን ቪዲዮ አለኝ፣ እሱንም መመልከት ትችላላችሁ። የእውነት የኬኩ ግን የአለሳለሱ በቃ ምን ልበላችሁ። ጣዕሙ በጣም ቆንጆ ነው። ሰርታችሁ ሞክሩት። እንደምትወዱ ደግሞ ተስፋ አደርጋለሁ። ለቤት የአዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ነባር ቤተሰቦቼ ላይክ፣ ሼር እያደረጋችሁ አበረታቱኝ። ይህን ይመስላል። ውስጡ እንደምታዩት በጣም ቆንጆ የሚያምር ኬክ ነው። ሰርታችሁ ሞክሩት። የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ይህን ኬክ እየጋበዝኳችሁ ደህና ሁኑልኝ፣ እላችኋለሁኝ። ላይክ ላይክ ላይክ ላይክ አድርጉ፣ እንዲሁም ደግሞ ሰብ ያደረጋችሁ ሰብ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ። በጣም ይጣፍጣል፣ በጣም ቆንጆ ነው፣ በጣም አሪፍ ነው። ሰርታችሁ ተመገቡ እላችኋለሁ ውዶቼ።